አበቦቻችን ሲደርቁ እንዴት አድርገን ወደ ራሳቸው መልሳለን የሚለውን እናያለን አብረን ማለት ነው። ተከታተሉ። ሰላም ሰላም ሰላም ሰላም ትላላችሁ። እንዴት ናችሁ? ደህና ናችሁ ወይ? ውድና የተከበራቸው የኮሚዬ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ አማል፣ ሁሉ መልካም፣ ሁሉ ሸጋ ክረምት እየገባ ስለሆነ አበቦቻችን ደግሞ ወደ ክረምት ላይ ስንገባ ክረምት ላይ በጣም ውሃ አይፈልግም። ምን እንደሚያስፈልገው ላሳያችሁ ብዬ ነው የመጣሁት። ቪዲዮ እንዳይረዝምባችሁ ነው እንግዲህ። እና ምን ይዘሽ መጣት ካላችሁ በር ላይ እንዳያችሁ ነው ሆነው ማለት ነው። ቀኘት ቀኘት እናረጋለን። አበባችን ብያለው በር ላይ እንደተመለከታችሁት ስለዚህ ለአበቦቻችን ምን ያስፈልጋል የሚለውን ነገር ነው። ሲደርቅብን ምን ያስፈልጋል? አበቦች ሲደርቅብን ምን ያስፈልጋል የሚለውን ነገር ነው የምንመለከተው። ስለዚህ ሳንተ ከሚጋብራችሁ ቆዩ። እኔ ዛሬ እንክብካቤ ለአበቦቼ ነው ማለት ነው። እና በረንዳችሁን፣ እንደዚህ በአማረ በተዋበ ውብ አድርጋችሁ መኖር ትችላላችሁ። እኔ እንደ ራሴ እንዴት ነው ራሴን የምታቀበው? እንዴት ነው ለራሴ እንክብካቤ የማደረገው? እንደዚህ በዚህ መልኩ ነው እንክብካቤ ማረገው። የሚገርማችሁ ነገር ረጅም ሰዓት ነው የሚወስድብኝ ከዚህ በፊት ማለት ነው ይሄን በረንዳ ይሄን በረንዳ መቶ የሚያስተካክለው ሰው ቢያንስ ኦልሞስት አንድ ሰዓት አንድ ሰዓት ሰርቶ መቶ ምናምን ዶላር ነው ይዘ ወደው። በዛ ላይ ደግሞ አበቦች ይደርቃሉ፣ ይሞታሉ፣ ብዙ ችግር አደጋ ይደርስባቸዋል። ግን አሁን እኛ ቤት አፈር ብቻ ነው የሚገዛው። ሁሉን ነገር የምሰራው እኔ ነኝ ማለት ነው። ለምን ብትሉ ይሄን እንዴት አድርገሽ አደረግሽ ካላችኝ፣ በመጀመሪያ ለእኔ ሴትዮ ነገርባት በቃ፣ ሰውየው ኦቨር ነው መድኃኒት ጨምሮ የሚሄደው ለዛ ነው የሚደርገው እሱ። ኦልሞስት የራሱ ቢዝነሱ ነው፣ ግን ደግሞ ያሳዝናሉ። ኢቨን እንደዚህ አይነት አሁን ሲደርቅ ያሳዝናቸዋል ማለት ነው። እና እኔ ከዛ አንድ ይዙ አሳየኋት እንዴት አድገን እንደምንሰራ ከዛ አልፎ ተርፎ ደግሞ ራሴ ተክዬ የማደርሳቸው ነገሮች ብዙ ነገሮች አሉ ማለት ነው። ያንን በማየት እሻለች። አፈር ብቻ ነው ገዙ። ከዛ እንክብካቤ እንደጉር ሰጠው ሰጠው፣ በጣም ነው የሚያምረው። እውነት እውነቱን ለመናገር ማለት ነው። ስለዚህ እንዴት አርገን እንክብካቤ እንሰጣለን የሚለውና አፈር ብቻ ነው ዛሬ የምንጨምረው። ቤታችሁ የራሳችሁ ነው። የሚቆረጥ ካለ ትቆራሉ። አላችሁ ባለፈው ቪዲዮ አልሰራውላችሁም እንጂ እነዚህም በሙሉ ባለፈው ሲቆራርጥ ማሳየት ነበረብኝ። እንግዲህ በቀጣይ ሲደርቅብኝ ቆርጬ እንዴት አድርጌ እንደማስተካከል አሳያችኋለሁ። ለዛሬ ግን አፈር ብቻ ነው የምንጨምረው። ከዛ አብረን እንጎበኛለን። ምን ይመስላል ግቢው? አንድ በረንዳ ብቻ ነው ማሳያችሁ። ቀጣይ ላይ ሳሳያችሁ የሚቆራረጥ ካለ ቆራርጬ አሳያችኋለሁ ማለት ነው በረንዳውን ስለዚህ ዛሬ በዚህ መልኩ ነው ወደ እናንተ የመጣሁት። በቀጣይ ርዕስና በአዲስ ቪዲዮ እስክንገናኝ ድረስ በያላችሁበት ቸር ቆዩልኝ እያልኩኝ አሁን ወዴት ነው ጉዟችን የሚሆነው? ዳይ ወደ ቪዲዮ የሰራሁትን ማየት ስላለባችሁ ማለት ነው። ስለዚህ ወዳችሁና ፈቅዳችሁ ሁል ጊዜ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በጣም ከልብ ወዳቻለሁ። ደህና ሁኑልኝ።